ደመላሽ እያወራ ያለው ሚዲያ ላይ ነው። በነገራችን ላይ ቤት ገብቶ ለሚስቶ አይነግራት። ፕሮፓጋንዳ ለመስራት እኮ ትንሽ እውነት እኮ ጣል ማድረግ አለበት። ጽንፈኛ ፋኖ እያገተ ገንዘብ የሚጠይቅበት፣ አገራቸውን አደጋ ውስጥ ለመክተት የሚንቀሳቀሰው የባንዳው የፅንፈኛ ፋኖ አይልም። ያንን ማድረግ እንደማይችሉ እነሱም አረጋግጠዋል። አማራ ክልልን ፈቃጅና ከልካይ ሆኖ መንገድ ታልፋል አታልፍ እያለ ያለው ፋኖ ነው። አስራ አንድ ኬላ ካገኛችሁ አስሩ የፋኖ ኬላ ነው። በጣም የሚያስቀኝ ያለ የኢትዮጵያ ፌደራል ፖሊስ በዓለም ላይ በአንደኝነት ደረጃ አሸንፏል። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን ይገነባል። በአፍሪካ የመጀመሪያ ነው፣ በአለም አራተኛው ነው። የተለያዩ የአፍሪካ ሀገራትም እየመሰከሩ ነው ያሉት። በውሸት በቅጥፈት ጀመረ። ደመላሽ ገብረ ሚካኤል የሚያወራት ኢትዮጵያ የለችም፣ ምድር ላይ የለችም። ቅጥፈት ነው። የት ሀገር ነው ያለው? እኮ ነው የሚያስብለው። አቴንሽን ካልተሰጠው ስለሚደነግጥ ስለሚፈራ ከንሬድዋን ሴጋን ጫት የሚቀባው አዲስ አበባ ከነ ኒውዮርክ ከነ ለንደን፣ ፓሪስ በታች ወንጀሬት የሚመዘገብበትና እንደ ሴፍ ሲቲ ተብላ ከሚወሰዱ ከተሞች አንዷ ነች። ኢትዮጵያ በጣም ሴፍ ከሚባሉ ተጫዋች ሆኗል። ከኒውዮርክ በላይ ነች፣ ከፓሪስ በላይ ነች፣ ከለንደን በላይ ነች ብሎ ስለ የትኛው ሀገር ነው እያወራ ያለው? ስለ የትኛው ከተማ ነው የሚያወራው? አስር ሚሊዮን ካልከፈልክ ተብሎ ዲያስፖራዎች የተያዙ ያሉ ኢትዮጵያ ምድር ላይ አደለም። ብልጽግና ባለስልጣን ትልቅ ድግስ ደግሶ ልጁ እንዳለ አለምን ጉድጉድጉድጉድጉድጉድ ያሳየ በቃ በዚህ ቤተሰብ ላይ እየደረሰውን ነገር ስሰማ ልቤን ያዘነ። እንደዚሁ ከጽንፈኛው ጋር ተይዞ መንግስትን በኃይል እንቀይራለን ብሎ ከሚሞክሩ ህልመኞች በስተቀር ሚዲያ ላይ ሲመጣ ደምስሰኗል አማራ ክልል ሰላም ሆኗል አማራ ክልል በየቦታው ውጊያ ነው ያለው የና አብይ አህመድ ቡድን ግን ምን ያህል ወሽመጣቸው እንደተቆረጠ እኔ ምስክር ነኝ ደመላሽ ገ/ሚካኤል አዲስ አበባ ከፓሪስ ጋር አዲስ አበባ ከብራሰልስ አዲስ አበባ ከኒውዮርክ ጋር አዲስ አበባ ከፓሪስ ከለንደን ጋር ቶኪዮ ሲያነጻጥር አየር በጣም የክራይም ሬቱ ሎው ነው። ከአፍሪካ ሀገሮች በጣም ሰላማዊ የምትባል ከተማ አዲስ አበባ ነች። እንደ የት ሀገር ነው ያለው እኮ ነው የሚያስብለው። ስለ የትኛው ከተማ ነው የሚያወራው? ሰው ይቀልዳል። ኮሜንት ላይ ካየዋቸው አንደኛው ዝም ብዬ ልዘና አንድ ትሉበት ነው። ሰው በጣም ኮሚክ ነው፣ ተጫዋች ሆኗል። እና በሰላም እየተንቀሳቀሰ ያለው ኢትዮጵያ ምድር ላይ ከጫፍ እስከ ጫፍ ሁሉም በነፃነት የሚንቀሳቀስበት ፈጥረናል ነው ያለው ደመላሽና። ሰው ኮሜንት ላይ ምን ይላል? በሰላም እየተንቀሳቀሰ ያለው ኢትዮጵያ ውስጥ ኔትወርክ ብቻ ነው፣ የቴሌፎን ኔትወርክ ብቻ ነው በሰላም እየተንቀሳቀሰ ያለው ይላል። የኢትዮጵያ ፌዴራል ፖሊስ ጠንካራ ፕሮፌሽናል የሆነ ከየትኛውም የፖለቲካ ፓርቲ ወገንተኝነት የጸዳ፣ ከአህጉርም ከሀገርም የተሻገሩ ስራዎችን እየሰራ ነው ያለው። ከአዲስ አበባ ጀምሮ በአጠቃላይ በሀገራችን በአራቱ ማዕዘን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው። ይህንን እያሉ ያሉት ራሱን ብልጽግና የሚል ጠርቶ በልጽጌ ያለሁ የሚል መንግስት ነው በልጽጌ ያለው ብቻ ሳይሆን ከመበልፀጉ የተነሳ የ500 ቢሊየን ቤተ መንግስት ቤት ለራሱ የ500 ቢሊየን ቤት ለራሱ እየሰራ ያለ መንግስት ያለበት ቦታ ላይ ነው፣ ይህንን እያሉ ያሉት በቢሊየን የሚቆጠር የጦር መሳሪያዎችን እየገዛ ህዝብን እየፈጀ የሀገሪቱ የመተዳደሪያ ደንብ ጦርነት ያደረገ በቢሊየን የሚቆጠር የጦር መሳሪያዎችን እየገዛ እያዋጋ ላለ መንግስት ነው፣ ይህንን እያሉ ያሉት። ሀገራችን ኢትዮጵያ በኢኮኖሚ አቅሟም አሁን በከፍታ ደረጃ በአፍሪካ ውስጥ ከአምስቱ አንዱ የሆነች ሀገር ነች። ታሪካዊ ጠላት የሆኑ ሀገራት ደግሞ በእኛ የውስጥ ጉዳይ ጭምር እየገቡ ችግር እየፈጠሩ ይቺን ሀገር ሰላም እንዳታገኝ እንዳታድግ ቢችሉም ለማፍረስም ጭምር የሚሰሩ ኃይሎች ባሉበት ከጆሞ እስከ ሜክሲኮ ነው፣ በሰላም እየተንቀሳቀስ ነው ያለ ነው ይላል። በአጃቢ ብቻ ነው በሰላም መንቀሳቀስ የሚቻለው ይላል። ይሄ ሰው ኮሜንት የሚያደርግበት ነው፣ ቀላል የማይባል ፖለቲካ ነው ይሄ። አዲስ አበባ ሰላማዊ፣ ምንም ነገር ንክክል የለባት ከተማ ነች። በጣም በአፍሪካ ቶፕ የምትባል ከተማ ነች። ከኒውዮርክ በላይ ነች፣ ከኒውዮርክ በላይ ነች፣ ከፓሪስ በላይ ነች፣ ከለንደን፣ ብራሰልስ፣ ከቶክዮ በላይ ነች ብሎ ቃል በቃል ነው ይሄ ሰውየው ንግግር ነው እና ስለየትኛው ሀገር ነው እያወራ ያለው የሚያስብል ነው። በተለይ አዲስ አበባ ላለው ሕዝብ ወጣ ብሎ ልጆቹን እንኳን ወደ ሱኳራምጭ ምናምን ብሎ የማይላክበት ነው። ትንሽ ጨለም ካለ በኋላ የማይላክበት አይደለም። መሸ መሸ ተብሎ ሁሉም ወደ እየሰፈሩ የሚሄድበት ጊዜ አይደለም በዚህ ሰዓት አዲስ አበባ ውስጥ በጣም ትርጉም ያለው ለውጥ የተገኘበት እና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበት እና ተጨባጭ ለውጥ የመጣበት ነው ያለው እንደዚሁ በአማራ ክልልም እዚያም ያለው የፅንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት በከፍተኛ ደረጃ መቆጣጠርና ውጤት ተገኝቷል ልማት ላይ የተሰማራ እንደምንም በቃ ያለችውን ነገር በሙሉ ተካፍሎ ከህዝቡ ጋር እየበላ ህዝብን ለመርዳትና ህዝብን ለማስተዳደር መከራው ለሚበላ መንግስት አይደለም። ይሄን እያሉ ያብራሩት አዲስ አበባን መንገዱን፣ ቤትን አፈራርሶ መንገድ አድርጎ ኑሮ የከበደበትን ህዝብ ጉሮሮን አንቆ መብራት አስገባ ብሎ አገሪቱን መብራት በመብራት አድርጎ ልጆች የቤት ስራ የሚሰሩበት ቤት ውስጥ መብራት ጠፍቶባቸው አስፋልት ዳር እየሄዱ ቁጭ ብሎ አስፋልት ላይ ሆምወርክ የሚሰሩበት ቀላል የማይባል ቁጥር በሰላም እጁን ሰጥቶ የገባበትና ዛሬም ላይ በየቀኑ እጁም እየሰጠን ያለው አሁን ላይ ከሶሻል ሚዲያ ካምፔን በዘለለ መሬት ላይ ያለው ለውጥ ትልቅ ለውጥ ነው። በመንግስት ኦፊሻል የመንግስት ታርጋ ታርጋ አራት ቁጥር ነው። የመንግስት አራት ቁጥር ይዞ የሚዘርፍባት ከተማ አደለችም አዲስ አበባ። ዲያስፖራ አንተማ ዲያስፖራ ነው። በአንድ ሚሊዮን አንልቅም፣ አስር ሚሊዮን ካልከፈልክ ተብሎ ዲያስፖራዎች የተያዙ ያለው ኢትዮጵያ ምድር ላይ አይደለም። በኢትዮጵያ ንግድ ባንክ ይሄን ያክል ገንዘብ ወደ ኢትዮጵያ ንግድ ባንክ አስገባ የሚባልበት የኢትዮጵያ መንግስት የሚቆጣጠሩ ባንኮች እና ቁጥሩ ደግሞ በ በዚህ ቁጥር አስገባ እየተባለ ይሄ ቁጥር በዚህ ቁጥር አስገባ ተብዬ ያለው ኑ እርዱኝ ተብሎ ወደ ፖሊስ ጣቢያ ሄዶ የሚሄድ ፍትህ አለ ብሎ ፍትህ አለ ብሎ ወደ ፖሊስ ጣቢያ ሲሄድ፣ ሰውየው ፖሊስ አዛዡ ይሄ ኮ ስም ላለመጥቀስ ነው። አጋጣሚ ይገሉታል እንጂ ያደረጉት ነው። እነዚህ አካባቢዎች ከጸጥታ ስጋ ነፃ ሆነው ስራዎቻቸውም በሰላም እያካሄዱ ያሉበት ሁኔታና በሽብር ወንጀል እየተሳተፉ ያሉ እነዚህ የጽንፈኛ ፋኖ አይልም ሌሎች አልሸባብና ሌሎችም እኛ አገር ላይ እንደፈለጉ ሆነው ያንን ማድረግ እንደማይችሉ እነሱም አረጋግጠዋል። የብልጽግና ሰዎች ሲያገቡ በቢሊየን የሚቆጠረው በቅርቡ አንድ የብልጽግና ባለስልጣን ትልቅ ትግስ ደግሶ ልጁ እንዳለ አለምን ጉድጉድጉድጉድጉድጉድጉድ ያሳየ በቃ ተወራ ተወራ ተወራ ተወራ በዚህ ቤተሰብ ላይ እየደረሰውን ነገር ስሰማ ልቤን ያዘነ የሙሽራዋ አባት ሰርጉ በተደረገ በአስራ አምስተኛው ቀን ማለት ነው። መልስ ተደግሶ የቤተሰብ ቅልቅል ምናምን ሲባል የሙሽራዋ አባት ሲኖትራክ መጥቶ አመድ አድርጎ ገጭቶት በአስራ አምስተኛ ቀን ነው እንግዲህ የሙሽራ አባት ይሞት እና የተለያዩ ቴክኖሎጂዎችም እየተጠቀምን ስለሆነ አንድም ጊዜ ሙከራቸው ሳይሳካ በቁጥር ስር ያሉበት ሁኔታ ነው ያለው ኢትዮጵያ ውስጥ በውጭ ሀይሎች በፊት መንግስትም በኃይል እንቀይራለን ብሎ ከሚሞክሩ ህልመኞች በስተቀር ኢትዮጵያ በአፍሪካ ውስጥም በጣም ሎስት ክራይም ሬት ከሚመዘገብባቸው አስር የአፍሪካ ሀገራት ውስጥ አንዷ ነች። አንድ ዲያስፖራ ሄዶ በዚህ ቁጥር ተደውሎል ወደዚህ ቁጥር አስገባ እንደዚህ ተብያለው፣ እና እርዱኝ ብሎ ማስረጃ ሲሰጣቸው በጎን ተደራድረው ሰውየውን አስበሉት ሰውየውን አስበሉት እና ገንዘብ ተካፈሉ። ከዛ ባሉ ፖሊሱ ሄዶ ከነዚ ዘራፊዎች ጋር ተደራደረ። እንደዚህ ብሎ ወደኛ ሪፖርት አደረገ ይሄን ያክል ዘርፈሃል ይሄን ያክል በዚህ ስልክ ተደውሎ ስልኩን ሰጥቷቸው በዛ ደውለው ይሄን ያክል ገንዘብ ከገለ የሚባል ሰው ይወስዳል። ስለዚህ ከኛ ጋር ሼር አድርገው ሰውየውን ትናደረገዋለን ብሎ በሉት፣ ተካፍሎ ፖሊሱ ተካፍሎ በሉ። የኢትዮጵያ ሪያሊቲ እሱ ነው ደመላሽ ገብረ ሚካኤል የሚያወራት ኢትዮጵያ የለችም፣ ምድር ላይ የለችም። ቀጥፈት ነው። በዚሁ ደግሞ አዲስ አበባ በጣም ዝቅተኛ የወንጀል ሬት ከሚመዘገብባቸው ከዓለምም ከሚታወቁ ከነ ኒውዮርክ፣ ከነ ለንደን፣ ከነ ብራስልስ፣ ከነ ፓሪስ በታች የወንጀል ሬት የሚመዘገብበትና ከሌሎች ሀገሮች ጋር ሲወዳደር እንደ ሴፍ ሲቲ ተብላ ከሚወሰዱ ከተሞች አንዷ ነች ማለት ነው። ግን አኩ ለምንድን ነው አመፀኞች ለሚሰሩት ስራ ቅኖች ዋጋ የሚከፍሉት? ለምንድን ነው የአመፀኞችን የዘሩትን ዘር በቅኖች የሚታጨደው? ለምንድ ነው? ይሄንን መቅሰፍት ግን ይዘው የመጡ ብልጽግናዎች ናቸው። የእነዚህን ዶክተሮች የአመት ሁሉም እዛ የወጡ ዶክተሮች ሁሉ የአመት ገቢ የሚከፍል ድግስ ደግሶ እየደገሱ ማለት ነው። እነሱ ለአንድ ድግስ እየደገሱ አንድ ጫማ የማይገዛ ደሞዝ እየከፈልክ በቀደም አላያችሁትም ጌታቸው ረዳ ያደረገው ጫማና አብይ አህመድ ያደረገው ጫማ እንዳይነ ራሳቸው ላይ ገንዘብ መውጣት አይናቸውን አያሹ። በፍጹም አይናቸውን አያሹ። ከምስራቅ አፍሪካም ራሱ ኢትዮጵያ በጣም ሴፍ ከሚባሉ ሀገራትና አዲስ አበባም ሴፍ ከሚባሉ ከተሞች አንዷ ነች ማለት ነው። እኛ ሀገር ትልቁ ችግር ከሚፈጸመው ወንጀል በላይ በሶሻል ሚዲያ በተለያየ መልኩ ፍላጎታቸውን ማሳካት የማይችሉ የሀገራችን ጠላቶች ወጣቶች ከውስጥም ከውጭም ተቀናይተው የሚያካሄዱት ፕሮፓጋንዳ እንጂ እውነታው እሱ አይደለም። ጀነራል ተስፋዬ ባለፈው ከመሳይ ጋር ያደረገው ውይይት በቃ እንተጋገዝ እንጂ ሀገሪቷ እንደዚህ የሆነች ነው ሀገሪቷ እንደዚህ ሆነች ሆን ነው ምናምን ያለበት። ከኔ ጋር የሚገናኙ ሰዎች በርካታ ሰዎች አሉ፣ ግን ሪከርድ አድርጊያቸው አላውቅም። ይነግሩኛል ግን ልክ ልክ ነው የሚነግሩ። ይሄን መንግስት ሜጀር ጄኔራል በሉት ኮሎኔል በሉት ሻለቃ በሉት፣ ኢትዮጵያ ምድር ላይ ያሉ ሰዎች እርግጠኛ ሆኜ የምናገሩ እነሱ ስለሚያውቁ ነው የሚነግሩት። በጣም አሳዛኝ ነው። እየመጡ ነው እየመጡ ነው የሚሉ የፍትህ ታጋዮችን እነሱ ነው የሚጠብቁት፣ ነፃ እንዲያወጧቸው ነፃ እንዲያወጡ። ጀነራል ሰው እየመጣ ነው፣ በቃ እኔን ነፃ ሊያወጣኝ እየመጣ ነው ብሎ የሚጠብቅ አካል አለ። ጄኔራል ሆነ እንዴ? ማን ነፃ የሚያወጣ ጄኔራል ሆነ? ምን ልታደርግ ነው? ጄኔራል ይሄ ይሄ እዚህ ቁጭ ብለህ እየመጡ ነው እየመጡ ነው የሚሉት የምጠብቅ እነዚህ ከሌሎች ከውጭ ኃይሎች ጭምር እየተደገፉ አገራቸውን አደጋ ውስጥ ለመክተት የሚንቀሳቀሰው የባንዳው የሽብር ኃይል እየተመታ በሄደ ቁጥር እየፈረሰና የሀገር ሰላምና ደህንነት እየተረጋገጠ የሚሄድበት ሁኔታ የሚፈጥር ነው። በየቦታው እንደምናየው የሚያመልጥ የወንጀል ኬዝ ብዙም አይታይም። እኔ እንደውም የምለው የሕክምና ባለሙያዎች ሰልፍ ወይም አመስ በመላው አገር መቀጠል ነው ያለበት መምህራን ይህንን ስትራይክ ደግፋችሁ መውጣት አለባችሁ ዛሬ ዶክተሮች ዲማንድ እያደረጉት ያሉትን ነገር መንግስት ጉሮሮ ታንቆ ከፈጸመ የእናንተ ምራይት ይፈጸማል ማለት በየትኛውም የህዝብ አገልግሎት የምትሰጡ በሙሉ ይሄ ነው ትልቅ አፖርቹኒቲ ዶሚስትስ አፖርቹኒቲ የጤና ባለሙያዎችን ደግፋችሁ ምድሪቱ ላይ ንቅንቅ ያለ ሰልፍ አድርጉ በመላው ኢትዮጵያ እንደገና ደግሞ ህብረተሰቡ በጣም ችግር ውስጥ የሚከት እና ተደራጅቶ ከጸጥታ መዋቅሩ አቅም በላይ የሆነ የወንጀል ኬዝም ያጋጠም ስላልሆነ ይሄ ለእኛ ትልቅ ነው። እንደዚሁ ከጽንፈኛው ጋር ተያይዞ 972 የሚሆኑ ተጠርጣሪዎች በቁጥጥር ስር ያሉበት ወይ ፍንዳታ መሳሪያዎችን ይዘው ከሽብር ጋር ግንኙነት ያላቸውን እስከ 25 ዓመት የሚደርሱ ውሳኔ እንዲያገኙ ተደርጓል። ሚዲያ ላይ ሲመጣ ደምስሰነዋል፣ አማራ ክልል ሰላም ሆኗል። አማራ ክልል በየቦታው ውጊያ ነው ያለው። በየቦታው በተለይ ጎጃም ከውጊያ ውጭ ነገር የለም። በየቀ ነው። ኦሮሚያ ምንድን ነው የሆነ ያለው? ኦሮሚያ እስ ምስራቅ አራርጌ የሰሞኑን ጉዳይ ተመልከቱ። መጠነ ሰፊ የሚባል ውጊያ እኮ ነው የሰነበተው አይደል? ሰላሌስ ታከሎ ማን ጠይቁት እስቲ፣ ወደ አምቦ አካባቢ የሱ ሰፈር ምንድ ነው ይሰርበት። ትላንት ትላንት ወደ አዲስ አበባ ነው፣ አዲስ አበባ ዙሪያ ነው። ይህ ሰውዬ ኢትዮጵያ ከጫፍ እስከ ጫፍ መንቀሳቀስ ፈቃድ አርገናል፣ ሰላም አድርገነዋል ብሎ ይናገራል። ውጤት ተገኝተዋል ነው፣ በሙሉ ጠቅላላ አመርቂ ነው፣ አበረታች ነው፣ ተስፋ ሰጪ ነው የሚል ቋንቋዎች ነው የሚጠቀመው። ኦሮሚያ ሰላም አድርገነዋል፣ አማራ ክልል ሰላም አድርገነዋል ነው የሚለው። እስቲ አማራ ክልል ከጫፍ እስከ ጫፍ ስትሄዱ ቼክፖይንቶቹ ኬላዎች ምን ይመስላሉ? አስራ አንድ ኬላ ካገኛችሁ አስሩ የፋኖ ኬላ ነው። በቴክኒክም በታክቲክም ያደገ የምርመራ አቅም በጣም የሰለጠነ ሰው ያለም በስፋት ስላለን 55 ኪሎ ግራም በላይ የኮኬን አደዛዥዝ ቁጥጥር ስር ያለበት እና ወጣቱ ወደ ትምህርቱና ወደ ሌሎች ፈጠራ ስራዎች ላይ ትኩረት እንዲያደርግ የማድረግ ስራ በስፋት እየሰራ ነው ያለ ነው። ደጋግሜ እንደተነገርኩት የብልጽግና መጠቀሚያ ለመሆን የሚያስፈልገው ድንቁርና፣ መሀይ መሆን። አንደኛ ብልጽግና እንዲጠቀምብህ መሀይ መሆን አለብን። ሁለተኛ ባለጌ መሆን አለብን። ስርዓት የሚባል ነገር ማወቅ የለብን፣ ማነር የለብን፣ ባለጌ ተሳዳቢ እና መሀይም ከሆንክ ለብልጽግና ኳሊፊኬሽን ውሱ ነው። በጣም ያስቀኝ ጌታቸው፣ በጣም ያስቀኝ። አይ ጌታቸው፣ አረ ስንት ጉድ ነው ያለ! አረ ስንት ጉድ ነው ያለ! ጠበቀን ጌታቸው ትልቅ አቅም የተፈጠረበት እና ጠንካራ ኢንስቲትዩሽን እየሆነ የመጣበት ሁኔታ ስላለ እንዳያችሁት 16 ዓመታችን ስናከብር የአፍሪካ ወንድሞቻችን ይሄ የኢትዮጵያ ሾው ሳይሆን በፖሊስ የአፍሪካ የሚወክል ሾው ነው የሚል አስተያየት ሁሉ የነበረበትና ትልቅ ኩራት የተሰማበት መከላከያ ምናልባት አንድ ቦታ ላይ ኬላ ታገኙ ስላላቸው ከአስራ አንዱ አንዱ የመከላከያ ሊሆን ይችላል። አስሩ ግን የፋኖ ነው። አማራ ክልልን ፈቃጅና ከልካይ ሆኖ መንገድ ታልፋለህ አታልፍም እያለ ያለው ፋኖ ነው። ደመላሽ እያወራ ያለው ሚዲያ ላይ ነው። በነገራችን ላይ ቤት ገብቶ ለሚስቱ አይነግራትም ምንም ጥርጥር የለው። ግን እንደዚህ በል ነው የውሸት ትርክት ብቻ በመናገር በሞራል ግንባታ የፕሮፓጋንዳ ማሽኖች በዚህም በዚህ አሰማርቶ ወጥረ ደግፈኝ እያለው ነው። ግን ሰብስታንቲቭ የሆነ ትንሽ ጠብ የሚል እውነት እንኳን ካላረክበት ምን ዋጋ አለ? ፕሮፓጋንዳ ለመስራት እኮ ትንሽ እውነት እኮ ጣል ማድረግ አለበት መሀል ላይ ዝም ብሎ መቶ ፐርሰንት ሰው እስከዚህ ድረስ ደነዝ ነው እንዴ? እስከዚህ ድረስ መሀይም ነው እንዴ? የኢትዮጵያ ህዝብ አማራጭ መተንፈሻ ነው እንጂ እኮ ከገታጋ ተይዞ አሁን ላይ ይሄ ነገር በከፍታ ደረጃ መቆጣጠር የተቻለበትና ጽንፈኛ ፋኖን በተመሳሳይ እንደዚሁ እያገተ ገንዘብ የሚጠይቅበት አሁንም አልፎ አልፎ ባሉበት አካባቢ ያለው ህብረተሰብ በዚህ መልኩም ያሰቃዩበት ሁኔታ ነው ያለው። አሁን ላይ ሶሻል ሚዲያ ላይ ከምንሰማው በስተቀረ ታስቦ ራሱ ልቤን ይደክመዋል። ጌታቸው የሚባለው ሰው ስለ እሱ ማውራት ልቤን ይደክመዋል። ምክንያቱም ሂ ኢዝ ናት ኢምፖርታንት በምንም ነገር። ራሱ ምን ብሎ ነው የሚያስቡ? ጌታቸው ተጽዕኖ ፈጣሪ ጌታቸው ሲናክበው ጌች ተናገረ፣ ሰው ሁሉ በቃ የሚሰማው ጌታቸው ጌታቸው ጌታቸው ጌች ጌች ጌች ጌች የሚባል ነው። ይወዳል፣ በቃ ጌታቸው ቡና ቤት ምናምን ሲገቡ እሱ አቴንሽኑን ካልሳበ አይወድማል። ይህ ሀሱ በቃ አቴንሽኑ እሱ መሳብ አለበት። ጌታቸው መሆን አለበት። በቃ አየሩን ተቆጣጥሮ የሚናገር የተጨበጨበጨበት የተሳቀ እሱ አቴንሽን ካልተሰጠው አይወድማል። ጌታቸው ወደተፈለገበት ቦታ የሰው መንቀሳቀስ የሚችልበት ሁኔታ ተፈጥሯል። ፌዴራል ፖሊስ በጣም ያደገ ቴክኖሎጂ እየጠቀመ ነው ያለው። ለምሳሌ የኢትዮጵያ ፌደራል ፖሊስ አፕ ቤስት ፖሊስ አፕሊኬሽን አዋርድን በዓለም ላይ በአንደኝነት ደረጃ አሸንፏል። ይሄ ለዓለም የተረፈ ቴክኖሎጂ ነው ማለት ነው። በጣም ራሽናሊ ይህን መንግስት መውቀስ የሚችል ክሪቲሳይዝ ማድረግ የሚችል እውቀት ላይ የተመሰረተ ክሪቲሲዝም መስጠት የሚችል በሚል የሚቆጠር ህዝብ እኮ አለ ኢትዮጵያ ምድር ላይ ም ሁሉም አይደለም። አሁን ብልጽግና የብልጽግና ገብቶት ያሉ ጥቂቶች ናቸው። የዚህ ሰለባ በጥቅማጥቅም በመሬት በምናምን እንትን ያደረጋቸው ጥቂቶች ናቸው። እነዚህ ሰዎች ግን ይሄ ሹመኛ ነው። በኢህአዴግ ጊዜም እልም ያለ ሹመኛ ነው። ያው ደመላሽ ታውቁታላችሁ። በኢህአዴግ ጊዜ ኢህአዴግን በደንብ አድርጎ አገልግሎ እንደገና ይሄን ደግሞ እስከ መጨረሻ አገለግላለሁ ብሎ እየሰራ ይገኛል። አዲስ አበባ እና አስመራ የሚወዳደር አይደለም በጸጥታ ማለት ነው ምን በፍጹም ነው ከኢትዮጵያም ከአፍሪካም አልፈን አለም ላይ ዘቤስት የኢትዮጵያ ፌዴራል ፖሊስ አፕ ተመራጭ ሆኗል በጣም የረቀቁ የወንጀል ኬዞችን በማውጣት ውስጥ ትልቅ ስራ እየተሰራ ነው ያለው የሞባይል ስርቆት አለ አዲስ አበባ ውስጥ የመንጠቅ አለ በአስተማማኝ ሁኔታ እየተቆጣጠርን ስለሆነ በፍጹም በፍጹም እሱ ደ ሴንተር ኦፍ አቴንሽን ካልሆነ አይወድም እና አሁንም እንደዛ ስለሆነ የሚመስለው ብልጽግናዎች ምን ይሉታል። አንተ ኢንተርቪው ስታደረግ ምድር ተናወጠችታል። ከዛ ዲጂታል አርሚ የአብይ አህመድ ዲጂታል አርሚ ይገባና ጌች ጀግና፣ ጌች ንጉስ፣ ጌች አንበሳ፣ ጌች ምናምን አንበቦት፣ የዲጂታል አርሚ ኢጎን ፊድ ለማድረግ የጌታቸውን ኢጎ ፊድ ለማድረግ እንዳል ለዲጂታል አርሚ ይወጣና ጌች እንደዚህ፣ ጌች እንደዛ እያለ ይጽፉለታል። ከዛ ምኑታል። አየ ህዝቡ በጣም ተደንቋል። ባደረግከው ኢንተርቪው ህዝብ ተገርሞ ህዝብ ተደንቁ። በቃ ኮሜንት እውነት ይመስለዋል። ሪፖርቱ ፖሊስ ጋር ከደረሰ ከጋምቤላ ያስመለስ ነው ሞባይል አለ። በቅርቡ ወደ ባህር ዳር የወጣን ሞባይል በደቡብ እንደዚሁ የትን ቢሄድ ያ የተሰረቀውን ስልክ የመያዝና የማስመለስ ሌባውንም ተጠያቂ ማድረግ ስራ እየተሰራ ነው ያለው። እንግዲህ አዲስ አበባ ያላችሁ ተመልካቾች ታውቁታላችሁ። ቴሌፎን ይዛችሁ ወደ ውጭ ስትወጡ፣ ቤት ሲሆኑ ዘመናዊ ቴሌፎን ይጠቀማሉ። ዩቲዩብ ምናምን ለመጠቀም ቲክቶክ ለመጠቀም ይጠቀማሉ። ውጭ ሲሄዱ የ300 ብር የ400 ብር ኢትዮ ቴሌኮም የሚያደርጋት ይዘው ነው የሚሄዱት። ሌባ እንዳያቸው ሌባ ቢሰርቃቸው ትጥፋ ብለው ማለት እንዳይጸጸቱ የማይቆጫቸው ነገር ማለት አስመራ አየሁት። ሴቶቹ ወንዶቹ ተዋቸው፣ ሴቶቹ ቴሌፎናቸው እዚህ የኋላ ኬሳቸው ሱሪ አድርገው የኋላ ኬሳቸው ነው አድርገው የሚሄዱት። የኋላ ኪስ ዝም ብሎ እያየህ ማለት ነው። አቤት ይሄ አዲስ አበባ ላይ ባብ ያገኘው እያልን ነው ማለት ነው። እያየሁ እንደዛ እየሳቁ ነው የሄድኩት። ጠቅላላ ሴቶች በተለይ ችግር የለም። እዚህ ከኋላ ኬሳቸው እንትን አልጎት በሚሄድ ይጠይታየ ማለት ነው ማንም የሚጠይቃቸው የለም። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን ይገነባል። የስማርት ፖሊስ ስቴሽን ማለት ነው። እሱን ከተወሰኑ ወራት በኋላ ላውንች ስናደርግ በአፍሪካ የመጀመሪያ ነው፣ በዓለም አራተኛው ነው ማለት ነው። የሚፈልገውን የፖሊስ ኃላፊ ደግሞ ላይቭ አግኝቶ ኬዙን ማስረዳት የሚችልበትን ስርዓት እንፈጥራለን። ከዛ ስጌታቸው ደግሞ ከማንም ጋር እንዳይገናኝ፣ ምክንያቱም ከብልጽግና ካድሬዎች ውጭ ቅርብ ቢሆን መልስ አብዲሳ ዙሪያ ካሉት ውጭ ከነዛ ሰርክል ውጭ ያለው ጌታቸውን ጠልቶታል። ሲያዩት ሰላም አይሉትም። መጣ መጣ ነው የሚሉት። ከዛ ደግሞ እንደኛ አይነት ህዝብ ትግራዋይ በለው፣ አማራ በለው፣ ኦሮሞ በለው፣ ጉራጌ በለው፣ ኤኒባዲ ኢትዮጵያዊ የሆነ በሙሉ ጌታቸውን ሲያዩ ፊታቸውን አዞረው የሚሄዱት ጌታቸው ሰው ፊቱ ሲዞርበት አቴንሽን ካልተሰጥም ስለሚደነግጥ ስለሚፈራ እና ግራ ተጋብቶ የሚያደርገውን እንዳያቆም ከሰው አይሶለት አድርገውታል። አሁን ከማንም ጋር ጌታቸው አይገናኝም። የተለያዩ የአፍሪካ ሀገራትም እየመሰከሩ ነው ያሉት። አዲስ አበባ ውስጥ ምሽት ስፖርት ቢሰራ አለ ጎዳና ብዙ ሰው ወክ ያደረጋል ይንቀሳቀሳል ህብረት ሰው በነጻነት ነጻ ሆኖ የሚንቀሳቀስበትን እና ከስጋት ነጻ የሚሆንበትን ሁኔታ መፍጠር አለብን ብለን እየሰራን ያለነው ማታ ከእንትን በኋላ ከእኩለ ሌሊት በኋላ ሴቶች ዝም ብሎ ብቻቸው ሲሄዱ ወንዶች ዝም ብሎ ሲሄዱ በየእንትኑ ይታያል። ዝም ብሎ አዲስ አበባ በዛ ሰዓት እንኳን ሴቶች ሊንቀሳቀሱ በጉልፍ ወንድ እንኳን መንቀሳቀስ ይቻላል። ከባድ ነው። የምናውቀውን ምን እንደሚያጋጣቸው እናውቃለን። ደመላሽ ገብረ ሚካኤል አዲስ አበባ ሁሉም ሰላም ነው አዲስ አበባ ክራይም ሬቱ ከቶኪዮ ከኒውዮርክ ከብራሰልስ ከፓሪስ ምናምን ለንደን በታች ነው ና ያለ የብልጽግና መንግስት የውሸት ደረጃው ምን ያህል ደረጃ ላይ እንዳለ ማሳያ ነው። አስመራ በመሄድ ይህና አብይ አህመድ ቡድን ግን ምን ያህል ወሽመጣቸው እንደተቆረጠ እኔ ምስክር ነኝ። ለመቁረጥ እና ለመስበር ያሰብኩት ነገር ደግሞ ሰብሬዋለሁ፣ በደንብ አድርጌ ሰብሬዋለሁ። እኛም ያለንን ልምድ ለሀገራት የምናካፍልበትና እንደዚሁ ደግሞ የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ትብብር ላይ እየሰራ ባለው ስራ ፈርስት ክላስ ሜዳል ተሸላሚ ሆኗል ማለት ነው። እኛ እየሰራን ያለነው ስራ ከሀገርም አልፎ ለአህጉርም እንደገና ለአለምም እየጠቀመ መሆኑን ያየንበት መድረክ ነው። የሚገናኘው በእነሱ ሰርክሉ ነው። ከሬድዋንስ ሴጋ ጫት የሚቀባው ምናምን ከነሱ ጋር ብቻ ሆኖ የሚያሰሙት ሰምተዋል። በዚህ ቦታ ኮ ስላንተ ተወራ እክብ ኮ እንዲያደነቅ ኮሜንቱን አንብበው እያሉ ከሰው ጋር እንዳይገናኝና የሰዎች ፊት መጥቆር ጌታቸውን እንዳያስደነግጠው ሆስቴጅ አድርገው ይዘውታል። እና አሁን ስትል የሚመስለው ጌታቸው ምንድነው ተጽዕኖ ፈጣሪ ነው፣ ራሱ የሚያስብ ተጽዕኖ ፈጣሪ። በቃ ጌታቸው ሲናገር ምድር የምትንቀጠቀጥ ምድር ጌታቸው ይሁን ነገር ሲል በቃ ምድር ቼክ የምታደርግ ጉድ ምስጥር አወጣ ጌታቸው ተናገረ የሚባል ነው። ስማርት ፖሊስ ስቴሽኑን ስንጀምር በአፍሪካ የመጀመሪያ ነው የሚሆነው። አለም ላይ እስካሁን ሶስት ሀገራት ላይ ነው ያለው። አራተኛው ሀገር የኛ ይሆናል ሰዎች በነጻነት 24/7 ፈልጉትን ሰርቪስ ከፖሊስ በነጻነት የሚያገኙበትን ፖሊስን መጠየቅ የሚችሉበት ሁኔታ እንዲሆን እድል ይፈጥራል። ገና ሀ ብሎ ስራው ከመጀመር በፊት በውሸት በቅጥፈት ጀመረ። ምን ውሸት ያስፈልጓል? ደግሞ ቶሎ ነው የለመደው። የጌታቸው እንቅስቃሴ ምናምን እያየው ነበርና ቶሎ ለማዳ ነው ለማዳ ነው። ልክ ዛሬ ከገበያ ገዝተው በሬ ወይ ፍየል በግ ምናምን እና ወደ ከብቶች ወይም የፍየል ቶሎ አይቀላቀልም፣ በግ ቶሎ አይቀላቀልም፣ ፍየል ቶሎ አይቀላቀልም። የሆነ ነገር እንግዳ የሆነ ባህል ይታይበታል እስኪላመድ ድረስ። ጌታቸው ወዲያው ነው ሄዶ ለጥ ያለው ከአንዱ ጋር በዚህ ጋር ሲጫወት በዚህ ታያዋላችሁ። በዚህ በ በአንዴ እንዴት ለማዳ እንደሆነ አስገራሚ ነው።